በስምአ ወወልዶ መንፈስ ቅዱስ አሐዱ አምላክ አሜን። ሰኔ ሃያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓለ ህንጸታ። በዚች ቀን በሐዲስ ኪዳን የመጀመሪያ ቤተ ክርስቲያን በአምላክና ስም ታንጻለች። እንተ ነገሩስ እንደምን እንደምን ቢሉ ለስም አጠራሩ ጌትነት ስግደት ይሁንና አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ሑሩ ወመሃሩ ኩሎ አሕዛበ አይዛም ሁሉ ሂድና አስተምሩ ብሎ በማቴዎስ 28 19 ባላቸው ቃል መሰረት ዓለምን በወንጌል ያረሷት ዘንድ በእጣ ተከፋፍለዋታል። የሰው ልጅ ድህነቱ የሚፈጸመውን ቅዱስ ሥጋውና ክቡር ደሙን ሲቀበል ነውና በቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 56 እንደተናገረው አበው ሐዋርያት ቁርን በተመረጡ ሰዎች ቤት እያዘጋጁ ቀድሰው ያቆርቡ ነበር። በመጀመሪያ በጽርሐ ጽዮን ቀጥሎም በተለያዩ ሰዎች ቤት እንዲህ ይከናወን ነበር። ለጸሎት ስራ ደግሞ አንዳንዴ ምኩራበ አይሁድን ይጠቀሙ ነበር። እየቆየ ሲሄድ ግን ከአሕዛብ ያመኑ ሰዎች ቁጥር እጅጉን በዛ። በተለይ ቅዱስ ጳውሎስ ያሳመናቸው ለጸሎት እያሉ ወደ ጣዖት ቤት መግባት አመጡ። በዚህም ምክንያት መምህራን ሕዝቡን ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ? ቢሏቸው እኛ ምን እናድርግ የምንጸልይበት ይሆን ዘንድ ቤት የለንም፣ የምንጸልይበት እንዲሆን የለንም፣ እንደዚህ የሚሆን መጸለያ ቦታም የለንም ሲሉ መለሱላቸው። ነገሩ ሲያያዝ ከደጋጉ ሐዋርያት ጳውሎስና በርናባስ ደረሰ። ወዲያው ነው አንዳንድ ወንድሞች ለምን አናንጽም ብለው ነበር። ቅዱስ ጳውሎስ ግን ሊቀ ሐዋርያቱ ሳይፈቅድ አይሆንም አለ። ለዚህም ዛሬ ሊቀ ጳጳስ ካልፈቀደ ቤተ ክርስቲያን የማይታነጸው ለዚህ ነው። ከዚያም ቅዱሳን ጳውሎስና በርናባስ በሐዋርያቱ ወዳሉበት ሂደው ነገሩ ለቅዱስ ጴጥሮስ አስረዱ። ሊቃ ሐዋርያቱም የጌታችን ፈቃድ መሆኑን እናውቅ ዘንድ ተያይዘን ሱባኤ እንግባ ብሎ አዋጅ ተናገረ። በዓለም ያሉ ክርስቲያኖች ሁሉ በአንድ ልብ ሱባኤ ገቡ። በሰባያቸው መጨረሻ ከሪጎና በላይነታችን ኢየሱስ ክርስቶስ በግርማ ወደ እነርሱ ወረደ። ሁለቱንም ሐዋርያት በደመና ጭኖ ፊልጶስ ፊልጵስዩስ አደረሳቸው። ከከተማ ወጣ ብሎ ባለመሬት ላይም ቤተ ክርስቲያንን በእናቴ ስም አንጹ ብሎ አዘዛቸው። ለቅዱስ ጴጥሮስም ሶስት ዓለቶችን ድንጋዮችን ሰጠው እነዚያ መሬት ላይን ተክሎ ጌታችን ቆመለት ሐዋርያቱ እየተራዱ ግርምት የምትሆን ሶስት ክፍል ያላት የመጀመሪያ ቤተ መቅደስ ቤተ ክርስቲያን በአምሳ ሁለት ዓመተ ምረት በዚህ ቀን አንጿል። ቤተ ክርስቲያኗም ነገ ጌታችን ቀድሶ ቀደሳት የምንል ናትና ታሪኳ ይቆየን። አምላካችን የአምላካችን አምላካችን የድንግልናቱን ፍቅር የተቀደሰች ቤቱን ጸጋ የብሩካን ሐዋርያቱን በረከት ያሳድርብን በዘላለሙ አሜን። በዚህ ዕለትም ቅድስት ቤተክርስቲያን ቅዱሳን ሐዋርያት ቅዱስ ኤልሳ ነቢይ ይረፍቱ ይታሰባሉ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኑ በድካምና በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በጦም በብርድና በራቁትነት ነበሩ። የቀረውን ነገር ግን ሳልቆጥር ለዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የቅዱስ ጳውሎስ ሰዎች ወደ ቆሮንቶሶች ምዕራፍ 11 ከቁጥር 23 እስከ 28። ሰላም ለቤትኪ ማርያም ልተጸጋ ሐበረሰዩ ሐዋርያት በጥራጽዮን እንግርጋ ወልድኪ እግዚአብሔር በከበሳር አህጋ

ሰኔ 21 ቀን ትላንት በ20 ለስም አጠራሩ ጌትነት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሐዋርያት ወረደ ፊልጵስ በእስዩስ በምትባል ሀገር በጴጥሮስ እጅ የመጀመሪያ ቤተክርስቲያን አነጸ ብለን ነበር። በዚህ ችለት ደግሞ ኃይላት መላእክትን ሰማያውያን ቅዱሳንና እናቱን ቅድስት ድንግል ማርያምን ይዟት ወረደ። ሐዋርያቱ አብዛኛዎቹ ውዘው ሲጸልዩ አርደው ነበርና ጌታችን ከቅዳሴ በፊት ሁለት ነገሮችን አሳየ። አንደኛ አስቀድሞ ቤተክርስቲያኗን በድንግልናቱ ስም አክብሮ ስርዓተ ቤተክርስቲያንን አሳየ። ሁለተኛ ቀጥሎ ደግሞ ሊቃ ሐዋርያት ቅዱስ ጴጥሮስን ከመካከል አቁሞ አርስኃይሮስ ሲል ሾመው ። ይኸውም የዓለም ሁሉ ሊቀጳጳስ ወይም ፓትርያርክ ማለት ነው። በዚህ ጊዜ ቅዱሳን መላየት አክዮስ እያሉ ሶስት ጊዜ አሰምተው ጮኹ። አኬዎስ ማለት በግዕዙ ይደለወ፣ በአማርኛው ደግሞ ይገባዋል ያስምርለት እንደማለት ነው። ጌታችንን ከሰከወሰነ በኋላ ይቀድስ ጀመረ። አማናዊት ማሄደሩ ድንግል ማርያም ምን ምራ አድርጎ ቅዱስ ጴጥሮስን ተራዳኤ ካህን ቆሞ ቅዱስ እስጢፋኖስን ሰራ ኤዲያቆን ሆኖ ሐዋርያት ድንግልን ከበው መላእክት ብርሃን በክብራቸው ቁመው መላእክት ብርሃን በክብራቸው ቁመው ጌታችን ቀድሶ ቅዱስ ስጋውና ክብር ደሙ ለወዳጆቹ አቀበለ። በዚች ምበት በፍጡር አንድ በት ተከናውኖ ሊነገር የማይቻል ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን አዛቸው፣ ከዚህ ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ አብያተ ክርስቲያናትን እንጹ ይችለት የሚያከብራትም አከብረዋለሁ ብሏቸው ከድንግል እናቱ ከምላይቱ ጋር አረገ። በዚችም ለሰኔ ጎለጎታ ትታሰባለች። ሐዋርያው ቅዱስ ቶማስ ይታሰባል። ይህም ከእንድ አውራጃ በአንዱ ወንጌልን ሰብኮ ኩሎቹን ሲያምኑ፣ ኩሎቶቹ እንቢ አሉ። ቅዱስ ቶማስም ያመኑትን ከጣዖት አምልኮና ከዝሙት ሽሹ ብሎ መከራቸው። ምክሩንም ከሰሙት አንዱ በዚህ ምሽት ሊጠጣ ወደ መሸታ ቤት ይገባል። ሰው ከሰው ሁሉ ከወጣ በኋላ ባለ መሸተኛዋ ሴት እንደለመደችው አብረው እንዲተኙ ስትጠይቀው እንዴት ሐዋርያው ከዝሙት ሽሹ እያለ እንዴት ትኛለች በሚል ሰይፍ አውጥቶ አንገቷን ቆረጣት። እሱ ደግ ያደረገ መስሎታት። ለምን ሐዋርያው ከዝሙት ራቁ፣ ከዝሙት ሸሹ እያለ ስላስተማረ እንዴት እሱ እያስተማረ አንቺ ለዝሙት ጠራሽን በሚል ነበር አንገቷን የቆረጣት። እርሱም እርሱ መልካም ያደረገ መስሎታት የሰራው ስራ ግን መግደሉ ግን አይዛባዊ ግብር ነው። በማግስቱ ቅዱስ ቶማስ ነገሩን ሰምቶ ሰዎችን ሰበሰበና ይሄን የአውሬ ድርጊት የፈጸመው ማን ነው ሲል ጠየቀ ፈጻሚው ግን አልታወቅም በሚል ዝም አለ ወዲያው ቅዱስ ሐዋርያ ዳቦ አንስቶ ቆረሰና ለበረከት እያነሳችሁ ውሰዱ አለ ያነ ያችን ሴት የገደላ ሰውየም ተራውን ጥብቆ ሊያነሳ ሲሄድ እጁ ሰለለች ደረቀችበት ሐዋርያው ምን ነው ልጅ ምን ሆን ካለው እሱም እንዳላመለጠ ሲያውቅ እውነቱን ተናዘዘ አባቴ ወይ አንተ፣ ዝሙት ክፉ ነው፣ ዝሙትን አትስሩ ብለህ አስተማርክ። ነገር ግን እቺ ሴት በዝሙት እንድወድቅ ጠየቀችኝ፣ እኔም ሰይፌን አንስቼ አንገቷን ቆረጥኳት ብሎ ተናዘዘ። ቅዱስ ቶማስ ግን ሕዝቡ ሁሉ እንደተሰበሰቡ ያን ወጣት ገስጾ አስከሬኑን አምጣልኝ አለው። የወጣቱን እጅ ፈውሶ በል የገደልኩሽ እኔ የሚያነሳሽን ጌታ ኢየሱስ ክርስቶስ ነው ብለህ አንገቷን ቀጥ እንዳለው ቢያደርግ የሞተችው አፈፍላ ተነሳች። ይህን ታምር ያዩ አሕዛብ አምነው ተጠምቀዋል። ከሐዋርያው ከቅዱስ ቶማስ ረድኤት በረከት ይክፈለን። በዚህ ዕለት እመቤታችን እግዝእትነ ማርያም፣ ቅድስት ቤተ ክርስቲያን፣ ቅዱሳን ሐዋርያት፣ ቅዱስ ጴጥሮስ ሊቃ ሐዋርያት፣ ቅዱሳን ጳውሎስና በርናባስ፣ ቅዱስ ቶማስ ሐዋርያ፣ ቅዱስ ባስሊዮስ ዘቂሳርያ ቅዱስ ጢሞቴዎስ ዘምስር ሰማየት አባ ከላዲያኖስ ሊቀ ጳጳሳት ይታሰባሉ። ስለ ጽዮን ዝም አልልም፣ አሕዛብም ጽድቅሽን ነገስታትም ሁሉ ክብርሽን እያያሉ፣ የእግዚአብሔር አፍ በሚጠራበት በቅዱስ ስም ትጠሪያለሽ። በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግሥት ዘውድ ትሆኛለች። ትንቢተ ኢሳይያስ ምዕራፍ 62 ከቁጥር 1 እስከ 3። ሰላም ለቅዳሴ ቤትኪ በሀገረ ኪልቅያ